ይህን ዜና ልነግራችሁ ወላሂ በጣም ነው የቸከልኩት። ዜናው ምንድነው? እስቲ በአጭሮ ልንገራችሁ። ጊዜው እንደሚታወቀው ሀጅ የሚደረግበት ስነስርዓት ስለሆነ ይሄም ሊቢያዊ ሀጅ ለማድረግ ሙሉ ፕሮሰሱን ጨርሶ ለሀጅ የሚያስፈልጉ ፕሮሰሶችን ፓስፖርቱን አውጥቶ ቲኬቱንም ቆርጦ ለመብረር ይዘጋጃል። እሱን ይዛ የምትሄደው ሀየርም ተሳፋሪዎቹን እየሞላሽ ባለበት ሰዓት ይሄም ሰውዬ አብሮ ይገባና ተሳፋሪዎች ይሞላል። በዚህ ጊዜ አንድ ችግር ተፈጠረ። እሱም ችግር ምንድነው? የእሱ ፓስፖርት ችግር አለበት ተባለ። ሰውየው በጣም ደነገጠ።

ምን ችግር ተፈጠረ? እዛ ውስጥ የሚሰሩ አስተናጋጆች የአንተ ፓስፖርት ልክ ስላልሆነ አሁን ውረድልን ይሉታል። ሰውየው ይህንን ቃል ሊሰማ ፍቃደኛ አልነበረም። አልወርድም አላቸው። እኔ ከቤት የወጣሁት ሀጅ ለማድረግ ነይቼ እስከወጣሁ ድረስ

ከዚህ ቦታ አልንቀሳቀስም ከዚህ አውሮፕላን አልወርድም። ማለት ተሳፋሪዎችን በጣም አስጨነቁትና እንዲወርድ እየገፋፉት እሱ ግን ሊሰማቸው ፍቃደኛ አልነበረም። በዚህን ጊዜ እንደማይወርድ አወቁና ፖሊስ አስጠርተው ይህንን ተሳፋሪ ከዛ ውስጥ አወረዱት። እሱን ይዛው ልትሄድ የነበረችው አውሮፕላን እሱን ጥላ ትበራለች። በጣም የሚያስገርመው ነገር እየበረረች ባለበት ሰዓት ላይ አንድ ችግር አውሮፕላኑ ላይ ይፈጠራል። ከዛ አብራሪው ደነገጠ። የሆነ ችግር ተፈጥሯል ብሎ ለተሳፋሪዎቹ ይነግርና እንደገና ተመልሰው

እዛ ቦታ ላይ እንዲያርፉ ይደረግ ከዛ አውሮፕላኑ ላይ ያለውን ችግር አዩና መካኒኮቹ አስተካክለውለት እንደገና እንዲበር ያደረጉታል አሁንም ይህንን ሰውዬ ሳይወስዱት በድጋሚ ይበራሉ ከበረሩም በኋላ ለሁለተኛ ጊዜ አውሮፕላኑ አሁንም መንገድ ላይ ይበላሻል እንደገና መልሶ አውሮፕላኑ ወደ መጣበት እንዲመለስ ይደረግና አሁንም እዛ ያርፋል መካኒኮቹ እንደተለመደ አሁንም አስተካከሉትና ይሄንን ሰውዬ ሳይዙ አሁንም ይበራሉ እየበረረ ባለበት ሰዓት ላይ አሁንም አውሮፕላኑ መንገድ ላይ ይበላሻል አብራሪው በዚህን ሰዓት በጣም ደነ

ተደነገጠ እንደዚህ አይነት ችግር አጋጥሞን አያቅም። እንዴት ነው እንደዚህ ተደራራቢ ችግር ሊያጋጥመን የቻለው ብሎ በጣም ተጨነቀ። ከዛ ወደ መጣበት ተመልሶ አረፈና የቀደሙን ተሳፋሪ ይዛችሁልኝ ነው አለ። እሱ ከሌለ አውሮፕላናችን እዛ መድረስ ስለማትችል እሱ ተሳፋሪ ከኛ ጋር መብረር አለበት ተብሎ፣ ይህም ተሳፋሪ እንደምትመለከቱት እንግዲህ ሰዎች አጂብ ብሎ እየተመለከቱት ወደ አውሮፕላን ወስደው አውሮፕላኑ እሱን ይዞ እንዲበረ ተደረገ። ይሄ ነገር አለም አቀፍ መነጋገሪያ ሰውየው ምን ቢሰራ ነው ምን አይነት ጥሩ ሰው ቢሆን ነው

አውሮፕላኑ ያለሱ አልንቀሳቀስም ያለችው ጥሩነት ለህይወታችን እጅግ በጣም ትልቅ አስተዋጽኦ እንዳለው ከዚህ ላይ መረዳት እንችላለን። አላህም የሚፈሩ ሰዎች ሁሌም አሸናፊ ናቸው። አሁን ስለ አሲያ እየሰማን ያለነው ነገር ለጆሮ የሚከብድ ነገሮችን እየሰማን ነው። አሲያ ምን ብታደርግ ነው ሰዎች እንደዚህ እሷ ላይ ማውራትን የጀመሩት? በአዳብ አልነግራትም። ከአንድ ሙነወር የሚባል ጎረምሳ አለ። ከሱ ከእሱ ጋር ስትሽኮረመም ነው የምትውለው።

በአደባባይ ትሽቆሮ መማለች። በውስጥ ደግሞ እሷ በኳሮት እሱ በእጁ ይደራረጉ ይሆናል። ምን ይታወቃል። ሙነወር እስቲ ሁኔታቸው ነዋቸው። ሁኔታ ውሽማዋ ነው ሙነወር። ሽማግሌ ባላላት አያረካትም። ከሙነወር ጋር ነው የሚጨባበጡት ማለት ነው። በኦንላይን በቃ የምገምታው ምገምታው እንደዛ ነው። ሁኔታቸውም እንደዛ ነው የሚያሳዩ። ምንም የሙስሊም አላቅ ሌላት ስንትኛ የሆኑ እህቶች አሉን አይደል እንዴ?

እነ ዛህራ የሚባሉ ድምፃቸው አዳብ ያላቸው የሌላ እምነት ተከታዮችን ወደ ኢስላም የሚጠራ ስብህና ያላቸው። እቺ እኮ አይደለም የሌላ እምነት ተከታዮችን ወደ ኢስላም የሚጠራ ስብህና ቀርቶ ሙስሊሙን ያባረራል። እኔ እሷ ሐዲስ ስታወራ ራሱ ማለት ነው ሐዲስ ሐዲስ አስቡ

የረሱል ሱላ ሰለምን ሰሂ ሐዲስ እንዴት ነው? አንድ ሰው በግምት እንደዚህ ሊያወራ የሚችለው? የሆነ ነገር ካላየክ፣ የሆነ ነገር ካልሰማክ እንዴት ነው እንደዚህ የምታወሩ? ወሬው እውነት ቢሆን ራሱ እኮ እስከምታረጋግጥ ድረስ ያን ነገር ማውራት የለብህ። እቺ ልጅ እንዴትም ትስራ፣ ምንም ትስራ፣ ግን እንደዚህ ማውራት አይጠብቅብንም። እንደዚህ ማውራት የለብን። እንደ ሙስሊም እንደዚህ ብለን ካወራን እነሱ ደግሞ እንዴት ሊያወሩ ነው? ፕሊስ የማታቁትን ነገር እንደዚህ አታወሩ። እኔ በጣም ነው የደነገጥኩት ይህን ስሰማ እና ድብርት ራሱ ይዞኛል።

የድብርት መላ ደግሞ ምንድን ነው ተብሎ ስንጠይቅ በቅርቡ በተደረገ ጥናት ድብርትና ጭንቀት በመሳሳም የሚተላለፉ በሽታዎች እየሆኑ እንደሆነ ተሰምቷል። ሁለት ሺህ ሰዎች ላይ በቅርቡ ጥናት ተደርጎ ነበር። በዚህም ታዲያ ድብርትና ጭንቀት የተባሉ ችግሮችም በመሳሳም ይተላለፋሉን የተባለው ፍቅረኛሞችም፣ እንደዚሁም ደግሞ ባልና ሚስት አንደኛው ጭንቀት ውስጥ ወይም ድብርት ውስጥ ከነበረ በሚሳሳሙበት ጊዜ ወደ ሌላኛው እንደሚተላለፍ ተረጋግጧል። በዚህ ጉዳይ ላይ ሀሳባቸውን ስጡበት። መልካም

ሀሳባችን ስትሰጥበት በጣም ነው። እንደ እነሱ ያጠኑት ለምን ቼክ ለማድረግ እንደዚህ አናደረግም ወይ ወንድም ወይ እህት ካላችሁ ሳይደብራችሁ በፊት ማለት ነው ሄዳችሁ ትመረመራላችሁ። እሱ ድብርት ካለበት አንተ ድብርት ከሌለበት ቼክ እናደርጋለን። ከዛ በኋላ እንዲህ ስም እናደርጋለን። ከዛ ከሳመክ በኋላ ያ ድብርት እውነትም ወደ አንተ ከመጣ ሪሰርቹ ትክክል ነው ቤቱ

ነሰነስከ ኮ መስቀሎቹን ስትመለከቱ ቤተክርስቲያኖች ሊመስላችሁ ይችላል። እነዚህ ህንፃዎች ግን የመቃብር ቦታዎች ናቸው። በሜክሲኮ የሚገኙ የማፊያ ቡድን አባላት ረብጣ ዶላሮችን አውጥተው የአየር መቆጣጠሪያ፣ ዋይፋይ፣ የሳተላይት ቴሌቪዥን ሳይቀር የተገጠመላቸው ህንፃዎችን ለመቃብር ቦታቸው ይሰራሉ። ከሁሉ የሚገርመው ደግሞ ህንፃዎቹ ጥይት ራሱ እንዳይበሳቸው ተደርገው መሰራታቸውም ነው። አንድ ሁለት እንዳይመስላችሁ ከብዛታቸው የተነሳ እንደምትመለከቱት መንደርም ሰርተዋል። ታረቻ ለሚዛን አይና ትላላችሁ። እስኪ ሀሳባችሁን ኮመንት ላይ ያስቀምጡልኝ በየጊዜው

እንደት አስገራሚ ቪዲዮ እንዲደርሳችሁ ደግሞ የፕላስ ምልክቷን በመጫን ቤተሰቡን። አይ አይደለም፣ እንደ ሀሳብ የሆነ ነገር እንበልበት። መስታወቱ ሽጉጥ እንዳይገባው የተፈለገበት ምክንያት ምንድን ነው? ሬሳዎቹን ተመልሶ እንዳይገለ ነው? ሬሳዎቹ እንዳይሞቱ ነው ነው? ወይስ ምንድን ነው? ይሄ ሁሉ ጥበቃ ለምን አስፈለገ ነው? እና እንደ ሀሳብ እኔ ከፈለጋችሁ በነፃ ጠብቅላችኋለሁ።

ስልጣን ላይ እንደወጣ የባለ ስልጣኑን ደሞ 30% ቀንሶ ለመንግስት ሰራተኞች 50% ጨመረ። 400 ትራክተሮች 710 የሞተር ፓምፖች 711 ሞተር ሳይክሎች ለገበሬዎች በማከፋፈል ለግብርና ቅድሚያ ሰጠ። 3 የቲማቲም አቀነባበሪያ ማቀናባበሪያ ፋብሪኮቹን በመክፈት ምርታቸውንም ጨመረ። ከሀገራቸው ወደ አውሮፓ የሚላኩ ወርቆች እንዳይወጡ ከለከለ። የአይምፍና የወርድ ባንክ ብድርንም አልፈልግም አለ። በሀገራቸው የሚገኙ የፈረንሳይ ሚዲያዎችና ጦሮች እንዲወጡ ማድረጉ በፈረንሳይ ጀነራሎች የሚጠሩ የሰፈር ስሞች ሳይቀር ተቀየረ። የሁሉ ነገር ሲያደረግ ነበረ 19 ጊዜ

ሊገሉት የሞከሩት አሜሪካም የሀገሪቱን ወርቅ ራሱና ስልጣኑን ለማቆየት እየተጠቀመ ነው በማለት ስሙንም ለማጥፋት ሞከረች። የሀገሪቱ ህዝብ ግን እንደምትመለከቱት በማሳሳይ ቀር አንድ ላይ ሰብሰብ በማድረግ የመሪያቸውን ደህንነት መጠበቅም ጀመሩ። በዚህ ሰዓት ብዙ አፍሪካን በተለያየ ሀገራት ያሉ ድምፅ እየሆኑትም ይገኛሉ። እናንተ ስለዚህ ሰውዬ ምን ታስባላችሁ? እስኪ ሀሳባችሁን ኮመንት ላይ ያስቀምጡል። ጋዳፊን ያስገደለው ማን ነው? ዌስተርኖች የገደለው ማን ነው? እኛው አፍሪካ ለማደግ እንደነዚህ አይነት ሰዎች ቢያስፈልገዋትም የነዛን ሰዎች ሴኪሪቲ መጠበቅ ግን የኛ ኃላፍትና ነው። ደህንነታቸውን ካልጠ

የሚጠበቅን አሁንም ቢሆን እዛው ላይ ነው የምንተኛው፣ እዛው ላይ ነው የምንኖረው፣ እዛው ላይ ነው የምንሞተው። እያንዳንዱ ኢትዮጵያዊ 575 የአሜሪካን ዶላር እዳ እንዳለበት ሪፖርተር ዛሬ ይዞት የወጣው ዘገባ ያሳያል። በዚህ መሰረት ወደ ብር ምንዛሬ ስንቀይረው አንድ ኢትዮጵያዊ 74175 ብር እዳ እንዳለበት የሪፖርተር ዘገባ ያሳያል። አንዳንዱ ኢትዮጵያዊ 575 ዶላር አለበት፣ 71 ሺህ ብር። እኔ ምን አገባኝ ተበደሩ ብያለሁ።

የቸገረን ጊዜ አፈር ከመሄን ያደርኩት፣ ኦኬ እንከብላለን። ግን ወደ ውጭ ኤክስፖርት ስታረጉ የነበሩትን ነገሮች ከነ ደረሰኛችሁ ከነ ብሩሱ ግን ከዛ ላይ ከፍላለሁ። አይ የምትሉ ከሆነ ደግሞ ችግር የለው። እስከዛሬ ለአባይ በያወጣው ብር አለ። እስካሁን አባይ ውሃውን አልደረሰኝ፣ ኤሌክትሪኩም አልደረሰኝ፣ አሳውም አልደረሰኝ፣ ብሩም ማልደረሰኝ፣ ተደርሻዬ ላይ ክፈሉ

አሁንም አይ የምትሉ ከሆነ መቼም አበደረው አሜሪካናት የምትሆኑ ላኩኝ፣ ይሄ ሰውዬ አልከፍልም ብሏል ብሏልና ወስደሽ አሰሪ በሏት። አለቀ፣ ሂጅ እሰራለሁ፣ እዳይን እከፍላለሁ። ታንክ ዩ። አው የምን በልቶ መሸምጠጥ ነው? እንደዚህ አይነት አማርኛ አይሰራም። ትከፍላታለህ ትከፍላታለህ፣ በልተሃል፣ ተበድረሃል። እያንዳንዱ ኢትዮጵያዊ ያብር ስላለበት መክፈሉ ግዴታ ነው። ግን እኔ ከደሙ ንጹህ ነኝ።

እኔ ከደሞ ንጹህ ነኝ። ምንም ነገር አላየው። ምንድን ነህ አንተ? ምንድነ ሰውነ ወይስ ምንድነው ይሄ አፋህ አንተ? እንጃ መቼ እንደሚያባራ አላቀ። እና ምን ለማለት ነው እናንተ ትከፍላላችሁ። ክፈሉ፣ የሱ አቅ ምንም አያደርግላችሁም። ክፈሉ። ስንቶቻችሁ ናቸው እዚህ ዱባይ ላይ የተለያዩ ስልኮች፣ ላፕቶፖች እና የተለያዩ ሽቶዎችም ሊሆኑ ይችላል። መስፍን፣ ኧረ ሦስት መቶ ብር ስጠኝ። ጉድህን አለም እየሰማው ነው

አዎ ጓደኛዬ ነህ። ብዙ ነገር አሳልፈናል። በእናንተ ቤት ብቻ ተገዝቶ ትዝ ይለኛል የሴኔጋልን ኳስ የለኝም ነው። በእኛ ቤት እየሄድክ ተሰልፈን ስድስት እንሆናለን። ሄድን ዳመና ነበር ስከፍተው ዲሹን ኖ ሲግናል ሲልህ ኖ ሴኔጋል ብለህ አንበህ ሴኔጋል ዛሬ ኳስ የለውም ብለ ያስወጣን፣ ይረሳሃል። ያንተ ጉርቶ ወርቶ ያልቃል። በሶስት መቶ ብር ለምን ገመና እንዘረጋገፋለን። ብሬን ሰጠኝ አልደርስብህም፣ አትድረስብህ

መስፍን አረ መስፍን አረ መስፍን፣ ወይዬ ይበለው ይህን ልጅ መስፍን፣ ብሩን ክፈል መስፍን፣ ብሩን ክፈል ክፈል መስፍን። ምንድን ነው ግን እኛ ከመበደር ላይ ሱስ ያዘ። ከዓለም አቀፍ እንበደራለን፣ እርስ በርስ ከዚህ እንበደራለን። ምንድን ነው ቆይ ችግራችን? የዓለም አቀፍ ውንም ትከፍላላችሁ፣ ይሄንም ትከፍላለህ። ማነክ መስፍን፣ ትከፍላለህ። የትም አታመልጣትም።

አንተ ፈጣሪ ነው ያተረፈው። ገለከው ነበር እኮ እዚህ መሀል ፍሎሪዳ ላይ መታችሁ። ፓስፖርታችሁ ላይ መጀመሪያ የመጀመሪያዋ ቦታ ላይ የመጀመሪያ ፎርሞ ስትሞሉ መስፍን ኧረ ሦስት መቶ ብር ይመልስልኝ መስፍን

እኔ አለቅስብሃል። አረ መስፍን ብታል። አረ መስፍን ብታል። እንደ መቅደስ በርገር ጋበስካቸው ችጋራ እከታ ካልዚ ቀየር 300 ብር ለኔ ብዙ ነው። መስፍን አድርሱለት፣ ሜንሽን አድርጉለት። አካውንት የለውም እንደካ ወደ ቴሌግራሙም ቢሆን መስፍን ብር ይስጥኝ። መስፍን መስፍን፣ አቤት፣ እባክህን መስፍን ክፈል። መስፍን 300 ብር ምንም አይጠቅምም። የሱ አቅም ምንም አይጠቅምም። ክፈል

ክፈለ። ምን አባህ ገባ? የሴቶች ዶርም ና የወንዶች ዶርም፣ እስኪ ይሄ የሴቶች ዶርም እንግዲህ በጣም ውድ ነው። ዶርም ውስጥ ለወንዶች መታች ቁጭ አደረገ።

እዴምን ደክሟቸው ተመልሶሉ ፕራክቲስ አድርገው ስፖርት ሰርቶ የሚሆን የትም ስፖርት በሉት እንግዲህ ትምህርት፣ እነዚያ እኮ የሉም። የለም ገዢው የለም

በጀማ ማለት ነው። እንደዚህ ተሰብስበን ተቻችለን ነገራችን እንደዚህ ተቻችለን ተዋደን ካልኖርን እጅግ በጣም ከባድ ነው። መጓዝ አንችልም፣ መራመድ አንችልም። ይሄ ባህላችን ይቀጥል ነው የምላችሁ። ይህን ሰውዬ እስቲ ተመልከቱልኝ። እውነትም ስልጣኔ ያልገባም ነው እውነት ነው። ነገር ግን ይህን ቪዲዮ ሳይ እኔ በጣም ነው የገረመኝ። እውነት ይመስላችኋል? በመስታወት ውስጥ ራሱን አየና ከዛ ከባክግራውንድ የሆነ ሰው ያለ መስኮታ

እስቲ ቋንቋቸውን የምታውቁ ምን እያሉ ነው፣ በኮመንት ስር አንድ ሰው እንዳይቀር በኮመንት ስር ጻፍ። ገርሞታል፣ ሰውየው ራሱ ገርሞታል። እንዴት እኔ የምለውን ነገር ትላለህ? ጌታ ጠቢ ስለማለት እኮ ክብር እየሰጠው

ቂጡን የሚያጥብ እስላም እኮ አይሸጥም የጸዳ ነው ሁልጊዜ ጊዜ ቂጡን ያጥባል በሳማም ሁሉ ይጫራል ንጹህ ነው ማለት ነው ፈንገስ የለውም ማለት ነው አይሸትም ማለት ነው ጽድቅ ያለ ሰው ነው ማለት ነው ጅነ እንደ አንተ ቂጣ ባጣቢ ስላም ይላል እንዳንዳንዱ ክርስቲያን እንዲህ ሲጣላ ይስቃሉ እነሱ ስማርቶች ናቸው እንዳንዳንተ ልጅተት ይለዋል ያብዳሉ ስለዚህ እስልምናሁን ይህ ይሄ ንጻ ጽዳቱ ይፈለጋል አላቤት ስለዚህ እንደነሱ የመቀመጫችሁ ይጣሉ ክርስቲያኖች ማንም አይከለክላችሁም

አሁን አንዳንዴ እስላሙን ለማንኳሸሽ ኪታ ታቢ ስላም ይላል። በጣም ናዝምል ክርስቲያኖች። እንደውም እሱ ሂዶ መቀመጫውን ሲታጠብ እግሩን ሲታጠብ፣ በየሰዓቱ ክሊን እየሆነ ነው። ሚስቱ ተወደዋለች፣ ጓደኛው ተወደዋለ፣ ጓደኛ አካባቢ ወደዋል። ይጸዳላ መቀመጫ። ያንን አትረክርከ ብትቀርብ ፈንደድ ስትል የሆነ ነገር ሊያመጣብ ይችላል፣ ጫማ ሊሸት ይችላል። አሪ ያፈልግን። እኔ እግዚአብሔር አለ ብዬ አምናለሁ። እንደ እምነት ደግሞ ክርስቲያን ነኝ። ኦርቶዶክስ ተዋሕዶ ነው።

የአባቶች እምነት ነው። የእናት እምነት ነው። እኔ እወደዋለሁ ግን ወንድሜ ሲ ሙስሊሙ ልጠላው አልችልም። አከብረዋል እምነቱን አንነካበትም። አላንቋሸው ሀቁን እኮ ታውቃላችሁ። ላለመሸነፍ ስትሉ ብዙ ጉድጓዶችን ትፈልጋላችሁ እንጂ እስልምና በጽዳት አይደራደር። ሰው ሰው እንድትራሱ እኮ እስልምና ነው የሚያደርግ። አረቄ ጠጥተህ እንዲህ አፍህ እየሸተተ ሰውነት እየሸተተ እየኖር እስልምና መሳደብ እጅግ በጣም ይከብዳል።

እንዴት ነው አንድ ሰው እንደዛ ብሎ የሚሳደቡ አሁን ሞጣ እንዳለው ብሎ ይሳደባሉ ግን አለ እኔ እንደዚህ አይነት ስድብ ሰምቼ አላውቅም ሰዎች አልሰደቡኝም እንደዛ ብሎ ቢሳድቡኝ ኑሮ እኮ በጣም አሪፍ ነበረ እንደው አሪፍ የተመቻቸ ስድብ ነው እኮ እንደዚህ እነሱ ይሳደቡ ስራቸው ነው እኛ ግን ከሁሉም ነገር ላይ ንጹህ መሆን አለብን ለዛሬ ያዝንላቸው ፕሮግራም ይሄን ይመስላል በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ